ወልድ በመንፈስ ቅዱስ አህዶ አምላክ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ህዳር 29 ቀን በዚሽ ቀን አባታችን አቡነ እጨጌ ዮሐንስ ዘጠገሮ ልደታቸው ነው። ጻድቁ አባታችን የተወለዱት በኢየሩሳሌም አውራጃ ልዩ ስሙ ሳሬሳ በሚባል ቦታ ነው። የካቲት 28 ቀን ተጸንሰው ህዳር 29 ቀን ተወለዱ። አባታቸው ድላሶር እናታቸውም እምነጽዮን ይባላሉ። ሲወለዱ በወላጆቻቸው ቤት ውስጥ ብርሃን ወርዷል። ወላጆቻቸውም እግዚአብሔርን የሚፈሩ ደጋግ ክርስቲያኖች ናቸው። አባታችን ገና በተወለዱ በአምስት ዓመታቸው ወላጆቻቸው ወደ እግዚአብሔር ቤት ይዘዋቸው የእመቤታችንን ስዕል ተመልክተው በደስታ ተመልተው ሳቁ። አምላክን የወለደች የብርሃን እናቱ እመቤታችንም ተመስሎታ በምን አውቀህ ነው ብላ አቅፋ ሳመችውና ከእንግዲህ ወዲህ የልጅ አገልጋይ ትሆናለህ ኑሮም እንደ መላእክት ይሆናል። በአንተ ምክንያት ብዙ ሰዎች ይድናሉ። በምድር ላይም 500 ዓመት ትኖራለህ ብላ ባርካው ተሰወረች። ከዚህም ቀን ጀምሮ አባ ዮሐንስ ለክርስቶስ ተላልፈው ተሰጠ። ሀምሳ ዓመትን በበረሃ ሲጋደር ኑሮ ከሀምሳ ዓመት በኋላ በደመና ተጭኖ በመልአኩ በቅዱስ ገብርኤል መሪነት ወደ ቅድስት ሀገር ኢትዮጵያ መጡ። ጻድቁ አባታችን በአቡነ ተክለ ሃይማኖት ዘመን መጨረሻ የመጡ ሲሆን፣ ምንኩስናን ከደብረ ሊባኖስ ገዳም ከአቡነ ተክለ ሃይማኖት ተቀብለው በዚያው ከደብረ ሊባኖስ ገዳም ለሐምሳ ዓመት በጾምና በጸሎት ተጋድቶ ኖረዋል። ከዚህም በኋላ አባ ዮሐንስ ወደ ተዘጋጀላቸው ምድር በቅዱስ ገብርኤል አሳሳቢነት ወደ ጠገሮ መጡ። ይኸውም ጠገሮ ያለው ገዳማቸው በሰሜን ሸዋ በመንዝና ይፋ ክልል መዘዞ በሚባል ቦታ ሲደርሱ በእግር አንድ ሰዓት ከተጓዙ በኋላ ይገኛል። ሕዝቡ በተለምዶ እጨ ዮሐንስ እያለ ይጠራቸዋል እንጂ ስማቸው እጨጌ ዮሐንስ ነው። አቡነ እጨጌ ዮሐንስ መስቀል ከሰማይ የወረደላቸው ታላቅ አባት ናቸው። መስቀሉም ሁልጊዜ ተአምር ይሰራል። በልደታቸው ቀን ህዳር 29 ቀን መስቀሉ በመቅደሱ ወቅቶ በካህናቱ ታጅቦ ወደ ጸበሉ ሲወርድ ከየት እንደመጣ ደመና መጥቶ ከመስቀሉ ላይ ብቻ ረቡና እንደ ጃንጥላ ተዘርግቶ አብሮ ወደ ጸበሉ ይወርዳል። እዛውም ቆይቶ መስቀሉ ሲመለስም አብሮ አጅቦ ይመለስና መስቀሉ ቤተ መቅደስ ውስጥ ሲገባ ደመና ወዴት እንደተበተነ ሳይታወቅ ይጠፋል። ይህ በዘመናችን ጭምር እየታየ ያለ ታላቅ አመር ነው። አባታችን በታላቅ ተጋድሎ ሳሉ ሰይጣን የሀገሩ ሰዎችን በጠላትነት እንዲነሱባቸው አደረገ። ሰዎቹም አባታችንን እንዴት እንደሚያጠፋቸው ይማከሩ ጀመር። ሊገድሏቸውን ፈልገው ቅድስናቸውን በሁሉ ቦታ የታወቀ ነውና ፈሩ። ከዚህም በኋላ ለምን ከመንደራችን ከወንድ ያረገዘች ሴት ፈልገን እሳቸው አስረገዟት ብለን በሐሰት አንከሳቸውን ብለው ተማከሩ። ብዙ ወርቅና ብርም ለአንዲት ሴት ሰጥተው በሐሰት ከእርሱ አርግዣለሁ ብላ እንድትመሰክር አደረጓት። አባታችንም በሕዝብ ፊት በሐሰት ተከሰሱ። ጻድቁን አንቺ ሴት ከኔ ነው ያረገሽ አሏት። እርሷም አዎ ካንተ ነው ልትክር ነው አለቻቸው። አባታችንም ከዚህ ያዝ ነው፣ አንቺና በእኔ መካከል እግዚአብሔር ይፍረድ ሲሉ ያቺ ሴት ከወዲያውኑ ለሁለት ተሰንጥቃ ሞተች። የሀገሩ ሰዎችም እጅግ ፈሩ። አባታችንም ምድሪቷን ረገሟት። የተዘራውን ዘር አይብቀልብሽ፣ የተተከለው አይጽደቅ፣ ብርድና ውርጭ ይፈራረቅብሽ ብለው ረግመዋት በደመና ተጭነው ወደ ሰሜን ጎንደር እስቴ ጉንደ ተግለ ሃይማኖት ሄዱ አቡነ ዮሐንስ በመላ ኢትዮጵያ ወንጌልን እየተዘዋውሩ ያስተማሩ ሲሆን ከቅድስናቸው የተነሳ በፀሐይ 50 ዓመት በጨረቃ ሐምሳ ዓመት በደመና ላይ 50 እንዲሁም ዓለምን በክንፋቸው በመዞር በደመና ላይ 50 የኖሩ ከሰው ተወልደው ከመላእክት የተደመሩ ታላቅ ጻድቅ አባት ናቸው። በይፋት ጠገሮ በአለወልድ በአፋራ ዘሎ በመንዝ ፍርኩታ ኪዳነ ምሕረት በደብረ ሊባኖስ በጉንደወን ተክለ ሃይማኖት በሌሎቹም ቦታዎች በመዛወር በታላቅ ተጋድሎ ኖረዋል። አባታችንም ከሰማይ መስቀል የወረደላቸው ሲሆን ዛሬም በገዳማቸው የሄደ ሰው በወረደው እጃቸው መስቀል የተዳበሰ ቆሞ በጸልዩበት ባህር በጠበላቸው ይጠመቃል። በተጨማሪም ይይዙት በነበረው መቆሚያቸው በመዳሰስ በረከትን ማግኘት ይቻላል። ቆሞ ከጸልዩበት ባህር ውስጥ ደረቅ አሸዋ ይወጣል። አባ ዮሐንስም አምስት መቶ ዓመት ከኖሩ በኋላ ረፍተ ዘመናቸው ሲደርስ መድኃኔዓለም ክርስቶስን ከ15 ነቢያት ከ12 ሐዋርያት ሄሮድስ ካስፈጃቸው ከ140 ሺህ ሕፃናት ከአብርሃም ከይስሐቅ ከያዕቆብ ጋራ ሁሉም ብነገደ መላእክትን ጸድቃን ሰማዕታትን ሁሉ አስከትሎ መጥቶ ታላቅ ቃል ኪዳን ገብቶላቸዋል። ስምህን የጠራ ገዳምህን የረገጠ መባ የሰጠ ቤተክርስቲያንን የሰራ፣ ያሰራ የረዳ ገድልህን የሰማ ያሰማ ያስተረጎመ መታሰቢያህን ያደረገ እስከ አስር ትውልድ ምሬልሃለሁ። ንስሐ ሳይገባ አይሞትም። ልጅ መውለድ ባይችል እኔ ልጅ ሰጠዋለሁ። ገድልህን በቤት ያስቀመጠ እርኩት መንፈስ ክፉ አጋንን ሸነፈር፣ ወባ፣ መልካ ጽንመት አይነካው። በገዳምህ መነኩሴ ቢቀበር በሰማይ ክንፍ አበቅልለታለሁ። አይሁድም አረማውም ያላመነም ያልተጠመቀም በገዳምህ መጥቶ ቢያርፍ ይቅርልልሃለው፣ እንደ መቃብሬ ጎለጎታ እንደተቀበረ ተቀበር አድርጌ እቆጥርልሃለሁ የሚል ቃል ኪዳን ከሰጣቸው በኋላ ወደ ሰማይ ያረገ ቅዱስ አባታችንም በአምስት መቶ ዓመታቸው ሐምሌ ሀያ ዘጠኝ ቀን አርፈው በጉንደ ተክለ ሃይማኖት ተቀብረዋል። በሰሜን ጎንደር ከሚገኘው ይህ ገዳም ጻድቁ ራሳቸው ናቸው የመሰረቱት። ነገር ግን የገዳሙያውን ስማቸው በአባታችን በአቡነ ተክለ ሃይማኖት ስም አድርገውታል። አቡነ ዮሐንስ ካረፉ በኋላ በእርግማናቸው መሰረት በመንዝና በይፋት ብርዱ ድርቁ ስለበዛባቸው አንድ ንቁ ባህታዊ ከበዓታቸው ወጥተው በሐሜታቸው ምክንያት እጨጌ ዮሐንስ ስለረገማቸው ነው የእሱን አጽም ካላመጣችሁ ብርዱ ውርጩ ድርቁም አይጠፋላችሁም አሏቸው። ህዝቡም አባታችንን በጉንደወይን ተክለ ሃይማኖት ከተቀበሩ ከ134 ዓመት በኋላ በቅዱሳን እየዘመሩ ሄደው በሌሊት ግማሽ አጽማቸውን አምጥተው በሀገራቸው አምጥተው ላስቀመጡ ብርዱና ውርጩ በመንዝ እየቀነሰላቸው መጥቷል። ዛሬም በሀገሩ ብርዱና ውርጭ ሲበዛ የጻድቁ ታቦት ሲያወጡ ውርጩ ይጠፋል። ጠገሮ በሚባለውም ገዳማቸው ውስጥ የሚገኘው ጠበላቸው እጅግ አስደናቂ ነው። ግማሽ አጽማቸውንም ከጎንደወኝ ተክለ ሃይማኖት አምጥተው አርባህር ራመድሃነ ለማጠገብ በላይ በፈሩክታ ኪዳነ ምሕረት መጋቢት 18 ፍልሰተ አጽማቸው ተከናወነ። ምድሪቷም ተባረከች የዘሩትንም አበቀለች። ውርጮም ብርዱም ቀነሰ። ዝናብም አልዘነብም ሲል ወይም ሰብል የሚበጽስ አንበሳ ሲመጣ ታቦታቸው መጥቶ መላ ይያዛል። ወዲያውኑ መቅሰፍት ይርቃል፣ ዝናብም ይዘንባል። ጻድቁ ደመናን ጨረቃንና ፀሐይን በእጃቸው እየያዙ ይጸልዩ ነበር። በጠገሮ በአዘሎ በፍሩክታና በሌሎችም ታላላቅ ቦታዎች ላይ በእያንዳንዳቸው ገዳም ሃምሳ ሃምሳ ዓመት በጸሎት ኖሮ በአጠቃላይ በ500 ዓመታቸው ነው ያረፉት። አጽማቸው መንዝ ከአር ባህረ መድኃኔዓለም አጠገብ ህርኩታ ብርኩታ ኪዳነ ምህረት ገዳም ውስጥ ይገኛል አባታችን በረከታቸው ረዳኤታቸው ይደርብን አሜን